አሰላሙ አሌይኩም ወራህመቱላይ ወበረካቱ። ሰላም ናችሁ ቤተሰብ? እኔ ሰላም ነኝ አልሀምዱ ሊላ። ሁላችሁም ሰላም ሰላም ብያለሁ ቤተሰቦቼ። ዛሬ ደግሞ ለየት ያለ ቪዲዮ መጥቻለሁ። ቪዲዮን እስከ መጨረሻው ተከታተሉት፣ እንዲሁም ላይክ ሸራ አድርጉ። የዛሬው ቪዲዮ ቁብ ለምትገቡ ልጆች ነው። ቪዲዮን ብትሰሙት ሊጠቅሟቸው ይችላሉ ውዶቼ። እናም መጀመሪያ ውዶቼ ቁብ ስትገቡ ልጅቱ ማነች፣ ልጁ ማ ነው። ሁለተኛ ደግሞ የአንድ አካባቢ ና እንዲሰፈር ልጆች መሆን አለባችሁ። ሶስተኛ ቤተሰቦቻቸው ማወቅ አለባችሁ ማለት ነው። የነሱ እንኳን ልጆች ባታውቁ ቤተሰቦቻቸው የሚታወቁ መሆን አለበት ማለት ነው። እንደዚህ እንደ ጓደኛ እንዳትሸወዱ። ሶስተኛ ያኔ ችግር የለው። መከሌ ጃዛ ቤት አይደለች እንዴ? የኛ ጃዛ ቤት አይደለች እንዴ? እሷ እኮ እንደዛ አታደርገኝም አትበሉ ማለት ነው። ምክንያቱም እነዚህ ያመናችኋቸው ሰዎች ፊት ለፊት አይወስዱባችሁም፣ ነገር ግን በሌላ ሰው ጋር ተባብሎ ነው የሚወስዱባችሁ ማለት ነው። አሁን እቺ ጓደኛዬ ቁብሽ እዚህ ቦታ ነው እና ሄደሽ አምጭ ትባላለች መጀመሪያ ስለተደራጁበት ግን ታክሲ መስለው በር ላይ ነው የጠበቋት። ከዛ እሷም ታክሲ ነው ብላ ትገባለች። ከገባይ በኋላ ብር ያለበት ቦታ ትሄዳለች። ከዛ ብሯን የሚሰጧታል። ለ አስራስድስት ሺ ሪያል ተቀብላ ትመጣለች። ሌላ ደግሞ ሰው አዘጋጅተዋል። ፖሊሱ ነው መኖሪያ ፈቃድ መኖሯንና ለመኖሯን የሚጠይቅ ሰው ማለት ነው። ከዛ ያስቆማሉ። መኖሪያ ፈቃድ ያለሽ አምጪ ይሏታል። የለኝም ትላቸኋለ ከዛ ይገቡና ማደንዘዣ ያደርጉባታል ማለት ነው። ከዛ ከከተማ ያስወጧታል። ከከተማ ወጣ ያለ ገጠራማ ቦታ ይወስዱና 16 ሺህ ሪያሉን ይወስዱና 50 ብር ስልኳን እና የእጅ ቦርሳዋን ይጥሉና ይሄዳሉ ማለት ነው። ያኔ በትክክለኛው ሌቦች ቢሆኑ በእርግጥ ሁሉንም ነበር የሚወስዱት። የሚወስዱት ግን ሌቦች ላልሆኑ ያንን የሚፈልጉት ስድስት እንትን 16 ሺህ ብሩን ስለሆነ ያንን ብሩን ይቀበሉና ለታክሲ የሚሆን አምሳ ብር ይጥሉላት እና ይሄዳሉ። ከዛ ከትንሽ ደቂቃ በኋላ ስትነቃ ያለችበትን ማታቅም ያለችው ገጠር ነው። ከዛ እንደ ምንም ትልና ታክሲ ይዛ ትመጣለች። በስንት ጉድ፣ በስንት ጉድ ቁርአን ተቀርቶባት፣ በስንት ጉድ ነው ራሷን ያወቀችው ማለት ነው። እዲያም ገብታ የራሷንም ብር ተበልታ አስራ ስድስት ሺ ሪያል ተበልታለች። እዲያም አስራ ስድስት ሺ ብር